አመሰግናሉ ይቅርታህን ተቀብያለሁ ቴንክ ዩ በመንገድ ቀጥል ነው ምለው ከሱ ጋር አብሬ አልቀጥልም ለምን ድጋሚ ሊወጋችሁ ቢላውን ባይለኛው እየሳለ ነው ተጠንቀቁ ቢላውን ባይለኛው እየሳለ ነው ትክክለኛ ቦታ ሊወጋችሁ ስለፈለገ ነው ይቅርታ ይጠይቃችሁ እናንተን ለመውጋት ደግሞ ከአጠገባችሁ መሆን አለበት ያ ሰው አጠገባችሁ ካልሆነ ሊወጋችሁ አይችልም የሩቅ ሰው ይወረውራል ይስትሻል አያገኝሽም ሊወጋሽ የሚችለው ያቀረብሹ ሰው ነው። ጓደኛ ምናምን ምናምን ብለሽ ያቀረብሹ ሰው ነው። እኔ አክብሬያቸው ቤቴ ገዝታ አስገብቻቸው ያመሰግንኳቸው፣ ያደነቅኳቸው፣ ያደነቁኝ ምናምን ሰዎች ናቸው። አጸያፊ ስድብ ከነ ልጆቼ ከነ ባሌ ከነ እናቴ ከነ አባቴ ምናምን እየሰደቡኝ ያሉት ትናንትና፣ ሀቢባ ሀቢባ፣ እንደ ሀቢባ አይነት ሰው አይተናናቅ ምናምን ሲሉ የነበሩ ሰዎች ናቸው፣ ዛሬ እኔን በአሽሙር እየወጉ እየተሳደቡ ያሉት። እነዚህ ሰዎች ምን ያህል ከሀዲነታቸውን ነው የሚያሳየው። እኔ ግን እንደነሱ ስላልሆንኩኝ ስማቸውንም እየጠራው አልነገርም፣ ግን ለእናንተ ትምህርት እንዲሆናችሁ፣ አንድ ጊዜ ነው ህይወት። አንዴ ነው የምንኖረው። አንዴ ኖረን ነው የምንሞተው። ህይወት አንዴ ናት። እድል አንዴ ነው። አንዴ የወጋችሁን ሰው መልሳችሁ እድል አትስቱት። በደንብ ስለቱን ስሎ ባይለኛው ሊወጋችሁ ነው። ይቺን ምክር ያዟት። ግድ የላችሁም፣ ትጠቅማችኋለች። እርግጠኛ ነኝ፣ እዚህ ጋር ካላችሁ ሰዎች ከአብዛኞቻችሁ ድም ይበልጣለሁ እኔ ሀያ ቤት ናችሁ፣ አብዛኞቻችሁ። እኔ ሰላሳ አምስት ነኝ። ህይወት አስተምሮኛል፣ እድሜ አስተምሮኛል። በጣም ግን ጠንካራ ነኝ ምክንያቱም ከሰው ምንም ስለማልጠብቅ። አትጠብቁ ከሰው። እንደገና አንዴ የወጋችሁን ሰው ድጋሚ እድል አትስጡት። ተጠንቀቁ፣ እድል እንዳትሰጡ። እኔ ጋር እድል አንዴ ነው። በጀርባዬ ያረደኝ የወጋኝ ሰው አሹሎ እንዲወጋኝ አልፈቅድለት ነው ወይ ይቅርታ ሲጠይቅ አመሰግናለሁ፣ ቴንኪ ይቅርታ ክን ተቀብያለሁ። ይኸው በመንገድ ኪድ አለቀን፣ እናንተ ተለያይተናል፣ አንገናኝም። እሺ ውዶቼ አሁን ወደ ትዳር ፕሮግራማችን እንሄዳለን። አዶት ግን ምን ሆነሽ ነው የዛን ዕለት የጠፋሽው? መቶ ሺውን ይዘሽ ላጣልሽ ጋብዥን እንዳንልሽ ነው አይደል? የት ነው ቻውም? ሳቲ ምንም ሳቲ ውልቅ ብለሽ ሄድሽ። በሁለት ሺህ ብር ትኬት መቶ ሺህ ብር እንዳንላት አካፊን እንዳንላት ሳትለ ኦርደር በቃላ ማይ ቲማቲም

አለው አምርብሻል፣ መነጽሩ በጣም ጸጉሩ፣ ሶ ማች በጣም የቀያየሽ ነው። መነፅ ተኛ አካውንት ተዘግቶ አስር መነጽር አለኝ። አሁን ገና ሌላ አስር ኦርደር ላረግ ነው። ያምርብሻል። ይሄ አራተኛ አካውንቴ መሆኑን ታቂያለሽ? አዶት ነው ነ ይሄ አራተኛ አካውንቴ ነው። ሶስት አካውንት ተዘግቶብኛል። ያኛው ተዘጋይ በቀዳሚ ቅርብ ቀኑ አምስት መቶ ነበረ ስድስት መቶ ሀያ ዘጠኝ ሺ አምስት መቶ ደርሶ ነበር በአስራ አምስት ቀን ውስጥ ተደረገመ። ሱ አንድ በር ሲዘጋ ሌላው ይከፈታል። ያ እኔ አንድ ግለሰብ ሆኜ እኔ አንድ ግለሰብ ሆኜ ይሄ ሁሉ በግሩፕ ላይክ እኔ አንድ ግለሰብ መሀል ላይ እንደዚህ ቆሜ ግሩፖች ድንጋይ ወደ እኔ ሲወረውሩ እኔ አንድ ግለሰብ ሆኜ በግሩፕ ሲያጠቁኝ፣ ኢዚት ፌር እየሰራች ነው ማለት ነው ብዬ አምናለሁ። ጥሩ። ብቻ ግን ህዝቡ ማወቅ አለበት፣ ኢዚት ፌር እኔ አንዲት ኢትዮጵያዊ እህታችሁን በግሩፕ ደጋግመው አካውንቴን ሪፖርት እያደርጉ ሲያዘጉብኝ እኔን ከሶሻል ሚዲያ ለማጥፋት እነማ ህገወጥ ደላላ የሚከፍሏቸው ቲክታከሮች፣ እነዚህ ሰዎች በህገወጥ ደላሎች ያጋለጥኳቸው፣ ህገወጥ ደላሎች ያጋለጥኳቸው ሌቦች ለእነዚህ ቲክታከሮች፣ ህሊና ለሌላቸው ቲክታከሮች ገንዘብ እየከፈሉ ሀቢባን ከሶሻል ሚዲያ ካላጠፋችሁ እኛ ህዝቡን እንደፈለግን ወደ አረብ ሀገር እየላክን እንዲሞት ህገወጥ ደላሎች እኔ ፋይት የማደርገው ከህገወጥ ደላሎች ነው። ህገወጥ ደላሎችን ነው እያጋለጥኩ ያለሁት ስራቸውን ሌቦችን ነው እያጋለጥኩ ያለሁትኝ። ያጋለጥኳቸው ሌቦች ከተበዳይ ጋር ነው እየቆምኩ ያለውት። ስለዚህ በዳይና ህገወጥ ደላላ ሌባ እየከፈሏቸው በህገወጥ ደላላ በሌባ ተከፍለው ሀቢባን ከሶሻል ሚዲያ ካላጠፋችሁ፣ እኛ እንደፈለግን መስረቅ አንችልም፣ ሴቱን መበዝበዝ አንችልም፣ ስራችንን እየሰራን አይደለም፣ እያጋለጠችን ነው ፎቶአችንን እየለጠፈች ቪዲዮ እየሰራች ነው። አንደኛ ትልቁ አካውንት የተዘጋው ዲጄ ሊ ላይ ፎቶ አለጥፌ የሰራችውን ስራ ካጋለጥኩ በኋላ ነው። ከዲጄ ሊ በፊትም በጣም ብዙ ሰዎችን አጋልጫለሁኝ። ህገወጥ ደላሎችን፣ ኤጀንሲዎች ህገወጥ ኤጀንሲዎችን እያመጡ እየተደፈርን ነው እየተበደልን ነው ደሞዝ እየተከፈለን አይደለም በተለይ ወደ ሳውዲ አረቢያ እየላኳቸው ደሞዝ እየተከፈለን አይደለም ከፎቅ ላይ እየተወረወርን ነው እየተሰበሩ በዊልቸር እየገቡ ይህን ሁሉ ነገር እየደረሰብን ነው ድረሱልን ሲሏቸው ኤጀንሲዎች እየደረሱላቸው አይደለም ሶ እነዚህን ደላሎች እኔ ፎቶዋቸውን እየለጠፍኩ ቪዲዮ እየሰራሁ ነው ስንት አካውንት አሳጡኝ ሶስት በማን በኩል ደላሎቹ ተደብቀው ከኋላ ከፊት ለፊት የሚልኩት ቲክታከሮችን ነው። ይከፍሏቸዋል፣ ገንዘብ ቁጭ ብለው ላይቭ ላይ እኔን አታክ እንዲያደርጉ፣ የኔን አካውንት ሪፖርት እንዲያደርጉ ገንዘብ ይከፍሏቸዋል። ህገወጥ ደላሎች እስካሁን ያጋለጥኳቸው ሌቦችና ህገወጥ ደላሎች ለቲክታከሮች ብር እየከፈሉ እኔ ላይ ሪፖርት እንዲያደርጉ፣ ስለእኔ መጥፎ ነገር እንዲያወሩ። እነሱ ደግሞ እስከተከፈላቸው ድረስ ቢዝነሳቸው ነው። ህሊና የሚባል ነገር የላቸውም። እቺ ልጅ የመዳም ቅመሞችን እየጠቀመች ነው ብዙ ሰው የተበደለ ማ እያደረገች ነው። ለብዙ ሰው እየለመንኩኝ ብዙ ሴቶችን ከመዳን ቤት ወጥተው ይታመሙ እንዲታከሙ ወደ ሀገራቸው መሄድ የሚፈልጉ ትኬት እንዲቆረጥላቸው አገራቸው በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ አድርጌያለሁ። ማስረጃም አለኝ። እኔ ጋር ሁሉ ነገር ይመዘገባል። በተግባር ነው ወደ ሀገር ቤት የላክናቸው ብዙ አይምሯቸውን ታመው ትኬት ተሰብስቦላቸው ወደ ቤተሰቦቻቸው የላክናቸው በጣም ብዙ ልጆች አሉ። በተለይ ከኢማራት የላክ ናቸው እኔ ብቻዬን አይደለም፣ ከእናንተ ጋር እኔ ጊዜንና ጉልበቴን ስሰጥ፣ እናንተ ገንዘባችሁን እየሰጣችሁ ተቀናጅተን ተባብረን ብዙ ሰዎችን አድነናል። እነዚህ ሰዎች እንዲድኑ የታመመ ሰው ብርቶ አቶ ልታክሙ እንዲድን የማይፈልጉ ደግሞ ህገወጥ ደላሎች፣ ሌቦች ደግሞ ለቲክታከሮች ገንዘብ እየከፈሉ ህሊና ለሌላቸው ቲክታከሮች ይህንን ስራ እንዲሰሩ ያደርጋሉ። ምን እንዲያደርጉ እኔን ሪፖርት እያደረጉ ከአንድም ሶስት አካውንት እንዲዘጋብኝ በማድረግ ድምጼን እንዲጠፋ እንዳልሰማ አካውንት በማዘጋት እኔን ማድከም የሚችሉ መስሏቸው አላወቁኝም። እስከዛሬ በጣም ብዙ ጥሩ ሰው መጥቶ አስጠፍተዋል። በጣም ጥሩ ሰው መጥቶ የቤተሰቦቻቸውን ፎቶ በመለጠፍ ይሰድቧቸዋል። ከዛን ለምሳሌ አንዲት ጠንካራ ሴት ወጥታ ሶሻል ሚዲያ ላይ ኮሚኒቲዋን ህዝቧን ስታገለግል ምን ያደርጋሉ? መጀመሪያ አታክ ያደርጓታል፣ ስሟን ያጠፋሉ። ከዛ የባሏን ፎቶ ይለጥፋሉ፣ የልጆቿን ፎቶ ይለጥፋሉ። ከዛ ባል ተናዶ በቃ አሰደብሽኝ፣ ሶሻል ሚዲያ የሚባል ነገር እንዳትጠቀሚ ከዛሬ ጀምሮ ብሎ ባል እንዲያስቆማት ያስቆማታል። ያስቆማቸው በጣም ብዙ ሴቶች አሉ። መልካም ሴቶች ወጥተው መልካም ነገር ሲሰሩ፣ ህዝባቸውን ሲያገለግሉ እነሱ የቤተሰቦቻቸውን ፎቶ እያወጡ በመስደብ ቤተሰብ እንዲያስቆማቸው ቤተሰብ ከዚህ በኋላ ስድብ አንፈልግም ብሎ እንዲያስቆማቸው ልታስቆሙኛችሉ? ለምን? አንደኛ ባሌ በደንብ የሚረዳኝ ባሌ ሌላን ባዳን አካል ሳይሆን እኔን ሚስቱን የሚያምን ጀግና ባል ነው ያለኝ። እንደሱ አይነት ባክቦን ስላለኝ የጀርባ አጥንት ጀግና የሆነ ምንም የማይነቀንቅ የሰው ወሬ አጸያፊ፣ ስድብ ገለመኔ የማይነቀንቀው በራሱ የሚተማመን የማንንም መንደሬ ወሬ የማይሰማ ሚስቱን በደንብ አድርጎ የሚያቅ በሚስቱ የሚተማመን በሚስቱ የሚከራ የሚኮራ ጀግና ባል ስላለኝ ባሌን ብትሰድቡ ልጆቼን ብትሰድቡ አታስቆሙኝም። እኔ ልጆቼን ስለሰደባችሁ አዝኜ ልቤ ተሰብሮ እንድጠፋ ነበር ከሶሻል ሚዲያ። ኖ ኖ ኖ ኖ። እኔ ነገ ልጆቼ አድገው የተደረገብኝን ነገር እኔ አንዲት ኢትዮጵያዊ ሴት ኢትዮጵያኖች ያደረጉብኝን ነገር ሲያዩ ልጆቼ ማለት ነው እናታችን ምን አይነት ጠንካራ ናት፣ ይህንን ሁሉ ተጋፍጣ የዚህን ሁሉ ሰው እንባ አበሰች ብለ ይኮሩብኛል። ልጆቼን የሚያሳፍር ነገር አልሰራም። ካፌ ክፉ ነገር አይወጣም። የትኛውንም ሃይማኖት ብሄር አልነካም። ህዝቤን ግን አገለግላለሁ። አዎ ህዝቤን አገለግላለሁ። ህዝብሽን ስታገለግይ በነፃ አይደለም እየተጠቀምሽ ነው። ጊፍት ይሰጠኛል። አሁንም ይሰጠኛል። ቁጭ ብላችሁ ትቆጥራላችሁ። እንዲህ ጊፍት ይሰጠኛል። እርድ ብንበሉ ጊፍትን የተሰጠኝ እኔ አላጭበረበርኩም። እኔ ኤክስፓየር ያደረገ ፕሮዳክት አልሸጥኩም። ምንም ነገር አልሸጥኩም። ጊፍትን የተሰጠኝ ጊፍት ደግሞ ሲሰጠኝ እናንተ ቁጭ ብላችሁ ትቆጥራላችሁ። ቁጭ ብላችሁ ላይቬን ሪካርድ አርጉትና ቁጠሩትና አስሉት ስንት እንደሆነ ጊፍቱ እርድ ብንበሉ እየተጠቀመች ነው የምትረዳው፣ ጊፍት እየተሰጣት ነው። አንቺም ይሰጥሽ እርጂ ላይቭሽን ክፈችና ማለት ነው፣ እርዳታ እርጂ። ጊፍት ይሰጥሽ እስቲ ይሰጥሽ፣ ምንም ችግር የለውም። አንቀናብሽም፣ ይሰጥሽ። ለፍተሽ ነው ጉልበትሽንና ጊዜሽን መስዋት አድርገሽ ህዝብሽን አገልግለሽ ነው፣ ያንድ ሰውን ባብሰሽ ነው ይሰጥሽ። ሁልሽም ማለት ነው የምትቀኝ በእኔ ይሰጥሽ። አይችሉሽም አይችሉኝም። እናቴ ትሙት እኔን ሊሰብረኝ የሚችለው ወንጀል ብሰራ፣ በህግ ልጠየቅ። የህዝብ ብር፣ የእርዳታ ብር በአካውንት ከገባ ልጠየቅ። የኔ በአካውንቴ ገብቶ ያውቃል? በራሱ በታማሚው አካል ነው የሚረዳው የሚሰበሰብለት። ስለዚህ ምንም ነገር አጡብኝ። የእርዳታ ብር ትበላለች እንዳይሉ በእኔ አካውንት አይሰጥ፣ አይገባም። እሺ፣ ምን ይበሉ? እየተጠቀመች ነው የምትረዳው። ምንድን ነው የምጠቀመው? ጊፍት ነው። እሰ ይኸው፣ ገና ይኸው፣ ይዘንባል። ቁጠሩ፣ ቁጭ ብላችሁ ቁጠሩ። በቃ ሌላ ምንም ጊፍት ነው የሚሰጠኝ። ሌላ ምንም ልታገኙ የምትችሉት ጊፍት፣ ሰው ወዶ ፈቅዶ እኔን አይቶ እኔ እንዳላቆም ማበረታቻ ጊፍት ይሰጡኛል። ሶ ዋት? ሌላውን ምስኪን ቀጥቅጣችሁ እንዳጠፋችሁት እኔን ከሶሻል ሚዲያ ቀጥቅጣችሁ የምታጠፉኝ ከሆነ የምታጠፉኝ መስሏችሁ ከሆነ ይናፍቃችኋል። እናንተ ትደክማላችሁ እንጂ እኔ አልደክምን። ብርቱ ነኝ። መቼም አልደቅም። ወደፊት ይኸው አራተኛ አካውንት አራተኛ አካውንት በሳምንት ውስጥ ስንት እንደገባ እዩት። የበለጠ እንደውም እናንተ እንድጀግን እንድበረታ ሞራል ሆናችሁ አመሰግናችኋለሁ። ነገ ትልቅ ሚዲያ የራሴ ሚዲያ ኖሮኝ እዛ ሚዲያ ላይ መጠወጥቼ መሰክራለሁ እናንተ እንዳበረታችሁኝ በገፋችሁኝ ልክ እንደበረታው ጥርሴ ነክሽ ሞር ታይሜን ሰጥቼ ህዝቤን እንድረዳ አካውንቴን እንዳሳድግ እንደረዳችሁኝ እመሰግ ሳመሰግን ሁለት ወገን ነው ማመሰግነው ወዳጄንም ጠላቴንም አመሰግናለሁ። ነገ ትልቅ ቦታ ደርሼ ትልቅ ሚዲያ የራሴ ኖሮኝ ቆሜ መድር ትልቅ መዳችኋለሁ ያደረሳችሁብኝን ነገር ተባብራችሁ አካውንቴን ሪፖርት እያደረጋችሁ እኔ ከሶሻል ሚዲያ ለማጥፋት ያደረጋችሁትን ጥረት ለዓለም ህዝብ እመሰክርላችኋለሁ። ቆሜ ምን ተቋቁሜ የት እንደደረስኩኝ ህዝቡ እንዲያ ያደርጋለሁ። ሁሉም ነገር ሊከርዱ ይቀመጣል፣ ለታሪክ ይቀመጣል እንጂ እኔ መቼም ተስፋ ቆርጬ አልጠፋ። ይህም ነገር ይዘጋ በሌላ አካውንት እመጣለሁ። ግን እኔ አንድ ግለሰብ ሆኜ በግሩፕ እያደረጉብኝ ያሉትን ነገር ህዝቡ እያየም እየታዘበም ነው። ህዝቡ እያደረጋችሁ ያላችሁትን ነገር እያየ ነው። አይን አለው። ህዝቡ ያያል። የኢትዮጵያ ህዝብ ያያል፣ ይፈርዳል። አይን አለው። እኔ ምንም አይነት ብሔር ነክቼ አላቅም። ምንም አይነት ሃይማኖት ነክቼ አላቅም። በራሴ አለም ነው ፈታ ዘና ምለው ህዝቤን የማገለግለው እምረዳው፣ በአቅሜ ጊዜንና ጉልበቴን ሰጥቼ አገለግላለሁ ከኪሶ አይደለም የምትረዳው አዎ ከኪሴ አይደለም የምረዳው የሚረዱ ደጋግ ሰዎች በእኔ በኩል ይረዳሉ እኔ ድልድይ ነኝ እኔ ተረጂና ረጂን የማገናኝ ድልድይ ነኝ ምንም ነገር እኔ ኪስ ሳይገባ ድልድይ ነኝ መሀል ላይ ጥቅም ስለምታገኝ ነው የማገኘው ጥቅም ምንድን ነው መልካም ሰው እግረ መንገዱን ሲያልፍ ማበረታቻ የሚሰጠኝ ጊፍት ነው እሱ ነው ደማቸውን ያፈላቸው። ሌላ ምንም ነገር አለ፣ ኮሚሽን ታገኛለች። ከሚረዳ ሰው ካላችሁ አምጡ ማስረጃ። አንድ ኮሚሽን ለኔ የከፈለ ሰው ካለ ይምጣ፣ ህዝቡ ይፍረድብኝ። ጊዜን ጉልበቴ፣ ጊዜ እኮ ገንዘብ ነው። ጎበዝ ሰው ነሽ። አመሰግናለሁ።